አለን እንዴት ነሽ? ተማቁ ደህና ነሽ? አዎ እናንተ ማታ ተረፍሽ ወይም ካን የለም። ቀኑ ሙሉ እናንተ ከረብታችኋል አለው። ቆይ እኛን ሰሃን ያጠብነው አንቺ ወንበር ላይ ተቀምጠሽ

እዩ ስለሚጠፋብኝ እኮ ነው ግን እሳደ አሁን ሰውን እሳደ ባሎ ላለው ግን እገባለሁ ነትክይ በእውነት ነው የምልሽ። ቆም ነገር ስነግራችሁ ከዛ ይጠፋብኝ። አሁን ግን የሀብታም የሀብታም አሁን ደግሞ ምን ባመጣች የሀብታምና የደሃ ስድብ ባመጣች ደግሞ አምጥቻለሁ አሁን አምጥቻለሁ ያለው የሀብታም ስድብ ፈሳም ነው አለች። ፈሳም ፈሳም ያ ማለት ብዙ ስለሚበላ ነው የሚፈሳው። እርግጠኛ ነኝ። ሀብታም እኮ የሚፈሳበትን አያቅም። ቅድም ቀያለች ያላደረሰኝም እንጂ ግሩፕ ላይ ለቀው ነበር ትላንትና። እንዴት እንዳረገኝ ሁሉ ስክሪንሸት አርጌ አርጌ ይችዋለሁ። ስልኬን ሙልቸዋለሁ። እኔና ሳሙኮ ማለት ነው። ሚውት አርገውን እኮ ነው ያልገባ ነው። ስት አይደለም ምን የምዳንጭ ነው? አረ ተይ አይደለም። እሷ ጋር እዛ እንከራከራለን ማለት ነው። ሰሚራን እኮ ብዙ ሰዓት እየሳብኳት ነበር እኮ ወላሂ፣ እየሳብኳት ነበር። እንደው አንቺ እኮ ሰሚራን ግን እኔ እንዲስቡኝ አልፈልግም። ስስቡኝ ኮሜንት አያሳየኝም። ምክንያቱም አክሴፕት የሚለው አይመጣልኝም። ይሄኛው ነው የሚመጣው። ማውጫው መመለሻው ያመጣል። ይሄኛው ጥቁር ነው። ማታ ማለት ነው ቤቱ ይሁን አላቅም፣ ቤቱ ይሁን የራያሁላችን ኦፍሴ ራሱ እኮ ማለች ብዙ ሰዓት አላሳየኝም አለች። እኔ ከዲስ ላይን የሚለው አያጠፋልኝም። ከዛ ያስከሚጠፋ ኮሜንት ማየት አልችልም፣ እናደዳለሁ። እኔ ኮሜንት ማለት ነው የሚቀርሱት ለካስ ተቆርሳል እነሱ ኮሜንቶችን። ልንገርሽማ ልንገራችሁ ብዬ ነው። ምን ዛሬ አርባ ስምንት ገብታ አረ፣ ኦብሴ ዛሬ ጠጥታለች እንደ ይላሉ። ራሷ አውርታ ጨረሰችው ይላሉ።

እኔ ማልፈልግ አፍሽ ላይ እያዣት ይች ኖሬ ያመሰገነሽ ላይ ነሽ፣ ግን አዝሮ ሊደፋሽ ነው። እዚህ አፍሽ ላይ ያዣ እኮ ነው ያለ። በጣም ክበሩልኝ፣ ቀጥሉበት በዚው። እንግዲህ ገና ብዙ ነገር ሰርግ፣ ጠብቃችሁ፣ ልደት፣ ክርስትና ብዙ ነገር፣ እንግዲህ በርቱ። አመሰግናለሁ ስለአክብራችሁ ስለጠራችሁኝ። ይጠብቀናል። በይ አንቺ ምን ሆነሽ ነው? አንቺ እኮ የእንጀራ እናት ሆንሽ እኮ ምንድን ነው? ብዙ ነገር። የእንጀራ እናትማ አይደለሁም እኮ። ራስሽን ራስሽ ነው እንጀራ እናት አደረግሽው። ምንድን ነው? ያው አረ ላለ እኔ ያው ትላንትና ነበርኩኝ እንግዲህ በስተትም ይሁን እንግዲህ ኦኬ፣ እንዳለችው ኔትወርክ ራሱ የሚዩት አደርጋል ብላኛለች። ኔትወርክ የሚዩት ያርገኝ አላወቅኩም። ችግር የለም የኔ ቆንጆ፣ ያው እናመሰግናለን። የኔ ወደ እህት እግዚአብሔር ያክብርልን። በጣም እናመሰግናለን። የእኔ ራሱ እኔ ራሱ አልገባሁም። እስኪ አትንጫጩ ነበር አትንጫጩ አልግ አልገባሁም እኔ ብዙ ቅድ ነበረኝ እቅድ የሁላ ተበላሽ ዜድ እኔ ግን እኔ እኮ ቅድም ተናግሬያለሁ። ባለመግባቴ እግዚአብሔርን አልተቀየም። ለሚሚዬ እኮ እነግራለሁ፣ ምክንያቱም በዚህ ነገር እኔ አልቀየምም። ሲጀመርም እኔ በእንትን በኮሜንት እንኳን ዘና እንበል እንተንፍስ ብዬ ነው እንጂ በዛ ቅድምም ለሚሚ ተናግሬያለሁ። ምክንያቱሰርባቸው ልሰርባቸው ነበረ አሳዘኑኝ፣ ማታ ማለት ነው። ወላይ የተሳተቡ እንኳን ቢኖር ቢሎክ ለማድረግም ሚዩት ለማድረግም ማንም አልቻለም። ኦፍሲ አልቻለችም እኔ አልቻልኩም። ሰሚራ ከታች ነበረች መግባት አልቻለ። ሰሚራ እና ሀዩ ማለት ነው። ሚዩት አርጋችሁናል ብለው ጉሩፕ ላይ ቀውጠውታል ማታ። ስልኩ ምን እንደሆነ እራሱ አላውቅም፣ የምር ሎክ ደግሞ አላልኩም። ታቃለች ሁሉም ነገር ማንም ሚውት አልተደረገም። አሁን ሁላቸው ሚውት ይላሉ እንጂ ስልካችን ይሁን የሚሚ ቤት ይሁን እኔ እንጃ። ቤቱ ነው እኛ ራሳችን እኮ ነው መግባትቤቱ ነው ቤቱ በጣም ሰው በርቶ ስለነበረ ቤቱልክ ሲመጡ ነው የዘጋብኝ ኔ ሁብሩ ከገባ ኮት ብሎ ትንሽ ነውሚብቅ ስትል በስት መግባት አልቻልኩም። ኢንቫይት ሲነካ ኢንቫይት ምንም ነገር አይመጣልኝም። ዝግ ነው እኔ ከዛ ኦፍ አርጌ ስልኬን እንደገና ኦፍ አርጌ ከፈትኩት። ለዛም አልከፈተልኝም። ተናድጄ ስልኮን ወረወኩት ፍራሽ ላይ። ትንሽ ታኝቼ ማለት ነው። ተመልሼ ሲመጣ ሰው ኬክ ቆርሶ ምናምን ብሏል። እኔ ደግሞ ኬኩ መች ነው የሚቆረሰው ይላለው። ከዛ በኋላ ነው ምን መች ነው ኬኩ እንደተቆረሰ ያወቅኩት፣ ሶዲያና ማለት ነው።

የሁላሽ እንትን ስላለ አውቀሽው ነው እየበጣበጥሽው ያለሽ። ግን ተመችቶኛል። እግዚአብሔር ውስጥሽ አንድ ሰው ሊበጣበጣችሁ ነበረ አንቺ ስትበጣብጪ በጣም ነው ከታች ደስ ያለኛል። የሰው ነገር ማሰማት በጣም ነው የተመቸኝ። አውቀሽው ነው እየበጣበጥሽው ማንም ከእንትን እንዳያደርግ ሌላ ነገር እንዳያወራ ብላችሁ አውቃችሁ አውቀሽው ነው እየበጣበጥሽው እያሉኝ ነበር። አውቀሽው ነው እንጂ ከአንቺ ይሄንን እንደዚህ ስታወሪ ስትል በጥብጭ የነበረው አውቀሽ ነው ተብዬ እዛ መጨረሻ ላይ ደግሞ ለምን እንደዚ እንደት ተበልሽ ታውቂያለሽ? ዝሁር ጀምራችሁ እኮ በብሔር ብሔረሰቦች ቋንቋ ስታስረዱ ስላመሻችሁ ከነሱ አይጠበቅም ብለው እኮ ነው

እግዚአብሔርን እኔ ግን አውቀን አደለም ማርያምን ማለት ነው። ማታ ማታ አሁን ሌላ ሰው ወይ ከልጆቹ ውጭ ወይም ከቤቱ ልጆች ውጭ ሆኖ እንደዛ ሊበጠብጥ ብል እኔ አላስቀምጠውም፣ አውርደው አለው። አንቺ ዝም በይ፣ አንቺ አንቺ ስራ አውቃችሁ ነው እያሉ ነው። አይደለም፣ እኔ ሳወራ ለካ ሰው ያወራል። የእኔ ቆይቶ ሰው ምስ ነው የሚደርሰው። እኔ የምለው ማን ነው ሊፍት ያደረገኝ? እንትኑ ላይ ነገር ልጨምርላቸው። ነገር ነገር ብሏቸዋላ

እዚህ እዚ አንቺን እኮ ሌላ ሰው ማስወጣት አይችልም። ለምሳሌ አንቺ ወይ ሌፍት ሪሙቭ ካላር ሪሙቭ የሚል ከሆነ ማንም ማስወጣት እራስሽ ነው። ጉ ተስቸግሮ ወጣሽ። እርግጠኛ ነኝ እኔ አንቺ ሌፍት የሚል ከሆነ ብዬ ራሴ ወጥቻ፣ አሁን እኔ ተመልሻለሁ። አይሆንልኛል፣ አልቻለም። እኔ ጠፈልጌ ነበርዴ ማለት አዲስ አደርግሽ የለችም ነው የሚለኝ፣ አለች ነው የለሁም የለሁም የሚለው ሙዚቃ ሌላ ኔትወርክ እሺ፣ ይሆናልማ። ኔትወርክ አይደለም፣ አውርደውኝ ነው። አያወርድሽም